በስከ መጨረሻም ሳሮን ልጇ የሳሚ ልጅ እንደሆነች ለሳሚ ነገረችው። በዛን ሰዓት ሳሚ ልጅ አለህ ብለው አምኖ ስለማይቀበለኝና አቅሙ ስለማይፈቅድ ነበረ የዲያስፖራው ልጅ ነው ብዬ የካድኩት። ምክንያቱም ያን ጊዜ እኔ ከዲያስፖራው ጋር ስገናኝ ያን ዶር ልጅ የሳሜ ልጅ በሆዴ ይዤ ነበር። እናም አሁን ግን ስለ ባሰብኝ ስለ ከበደኝ የሆነ ነገር ልነግርህ የቻልኩት። እባክህን ሳሜ ልጄን አድንልኝ ትለዋለች። ቆይ ልጅሽ ማን ጋር ነው ያለችው? ልጅሽ እንደተለቀቀችና አንቺ ጋር እንደሆነች አደለ እንደ ነገርሽኝ ሲላት፣ አይደለም በቃ አሁንስ፣ አቅቶኛል እውነቱን ልንገርህና እወቀው ስትል ትነግረዋለች። እኮ ምንድን ነው? ሺ ንገሪኝ። አሁንም ይሄ እርኩስ ሮቤል ልጅሽን እንዳገታት ነው ማለት ነው? እየዋሸሽ ነበር? ሲላት፣ በፍጹም ሮቤል ጋር አደለም ያለችው። ልጄ ልጄ ከትጂ ጋር ነው ያለችው። ትጅነች ያገተቻት ስትል ትነግረዋለች። እኮ ይቺ እርኩስ ትጂ ደግሞ ምን ልሁን ብላ ነው ያገተችው? ያንችልሽ ልጅ እኮ ምና በምን ማስመልከት ነው እንደዚህ አይነት ነገር ያደረገችው? ይላታል። አላቅም በቃ እውነታውን ልንገርህ ሳሚ ልጅህ ነች። ከዚህ በኋላ ነው የብቸኝነት አልደክምም እኔ፣ አቅቶኛል፣ ደክሞኛል። ልጅህን አሁን እንድታተርፋት ነው የምነግርህ ስትለው፣ እንዴት አሁን የምን ልጅ ነው የምትይኝ? እኮ የእኔ ልጅ። አዎ ያንተ ልጅ ናት። ያን ጊዜ ከአንተ ጋ በተገናኘንበት ሰዓት ና ያረገዝኳትኝ ና አንተ ጋ በዛን ሰዓት እንዳልነግርህ አቅምህ ስለማይፈቅድ ነበረ። አቅም እንደሌለክ ስለማቅ ማንም ስለማታግዘኝ የዲያስፖራው ልጅ ናት አልኩህ። ግን አሁንም ደግም ያስረግጬ የምነግርህ የአንድ ወር ጽንስ በሆዴ ይዤ ነበረ፣ ዲያስፖራው ጋር የሄድኩት እኔ እናም ስለዚህ ልጅቷ የራስህ ናት ስትለው ኩቻ ትመጣለች። ኩቻ እኮ የምን ልጅ፣ የኔ ልጅ ማለትም፣ የኔ ልጅ ልጄ፣ የሳሚ ልጅ ናት ስትላት እናም እያለቀሰች ነበር። እስከ ዛሬ ለምን ደበቅሽኝ? ልጄን ልጅ እያለኝ ይህን ያህል ጊዜ እንዴት ዘጋሽኝ? እንዴት አልነገርሽኝም ሲል ለመቆጣት ይሞክራል። ለማንኛውም አሁን ተረጋጉ፣ ሁሉም ነገር ይስተካከላል። አይዞሽ ስትል ኩቻ ለሳሮን ትደግፋታለች። ምክንያቱም ይሄ በፊት የሆነ ነገር ነው፣ አሁን የሆነ ነገር አይደለም። እኔና ሳሚ ከመገናኘታችን በፊት የሆነ ነገር ስለሆነ እኔ አልቀየምሽም፣ አላኮርፋችሁም ሁለታችሁንም። እናም አይዞሽ እሺ፣ ልጅሽ ምንም አትሆንም፣ ትፈታለች፣ እናስለቅቃታለን። አይዞሽ ስትል ትጂን ለማጽናናት ትሞክራለች። እሱም በጣም ተናዱ ስለነበር እኮ ትጅ ይልና ትጅጋ ተደዋውሎ ቀጥሯ ስለነበረ እሷ ወደ ትጅጋ እየሄደች ነው። ቤዛና ሱራፌል ደግሞ ቤታቸው ቁጭ ብለው ሳሚ በጣም ሱራፌል በጣም ተጨንቋል። ምክንያቱም መውለድ እንደማይችል በልጅነቱ በደረሰበት አደጋ መውለድ እንደማይችል ተነግሮታል። እናም ቤዛ ደግሞ ልጅ መውለድ አለብን ብላ አፋጠዋለች። እናም ምናልባት እኔ መውለድ አልችል ይሆናል ስትል ወደ ሕክምና መሄድ እንደሚፈልጉ ስትነግረው በጣም ደንግጧል። እናም ቤዛ፣ እኔ አላቅም፣ ምናልባት ከአንቺ ጋር ባይሆንስ፣ እኔ ጋር ቢሆንስ? ችግሩ ከአንተ ጋርም ከሆነ ችግር የለም አመኝ ይቀበላለሁ፣ ከእኔ ጋርም ከሆነ ደግሞ አዝናለሁ ስትል በፍጹም እኔ ባንቺ አላዝንም፣ ግን እኔም አምኜ እቀበላለሁ፣ ግን አላቅም ይላታል። እናም በቃ ታዲያ አሁን እሺ፣ እዚህ ውጪ ወተክ ምን ያስተክዘሃል? ግባ ስትለው አይደለም፣ እኔ በጣም ስለፈራሁኝ ነው። እኔ የምፈልገው አንተን ነው። ከአንተ በላይ ማናለኝ? በቃ እኔ አንተን እፈልጋለሁ። ሱራፌል ባክህን፣ አሁን ስለ እንደዚህ አይነት ርዕስ እንርሳውና ስለ ቀለበታችን ፕሮግራም እናውራ። እኔ በጣም ደስ የሚልና ድምቅ ያለ የቀለበት ፕሮግራም እንዲኖረኝ እፈልጋለሁ። ሱራፌል ዩል ነገር ያለው ስትለው በይ፣ ግን ደግሞ እንደዚህ ድግስ ስታስቢ ደግሞ እዩልሽ ቤዝ ገንዘብ ብዙ ገንዘብ ማውጣት የለብንም፣ ሲል ይሰቅባታል። እሷም ወይ ውዱ ባሌ፣ አሁኑኑ ገንዘብ እንድቆጥብ እየነገረኝ ነው። በቃ ችግር የለውም፣ ምንም ችግር የለውም፣ እሱን እናስብበታለን። አሁን ተነስባ ወደ ውስጥ እንግባ ስትል፣ እሽ ብሎ እሱም ደስ ብሎት ወደ ውስጥ ይገባል። ምክንያቱም መውለድ እንደማይችል ይቅርታ ጠይቆ ሁሉን ነገር ጠይቋታል፣ ነግሯታል ይቅርታውን አምና ተቀብላለች። ከሱ ልጅ ሳይሆን ልጅ እግዚአብሔር ፈቅዶ ከሰጠን ሰጠን፣ ካልሰጠን ደግሞ አንተን የሰጠኝን እግዚአብሔርን እያመሰገንኩ ኖራለሁ፣ ምንም ችግር የለውም ብላ ራሷን አሳምናለች። ትጄ ሳሮንን ደውላ ከቀጠረቻት በኋላ ስትመጣ ትጠይቃታለች። ቆይ ግን አሁን እንዴት ነው? ምን አሰብሽ? ልጄን ስጭኝ ስትላት፣ ቆይ ልጄ ልጄ ትያለሽ? መጀመሪያ የተጠየቅሽውን መልሽ መጀመሪያ ኩላሊትሽን ላክስቴ ስጫትና፣ ከዛ ልጅሽ እንሰጥሻለሁ ስትላት፣ በፍጹም ይሄማ አይሆንም አልሰጥም ትላታለች። እኔ ኩላሊቴን አልሰጥም ልጅን ግን ትሰጨኛለሽ፣ ወደርሽም ጠላሽም። ከዚህ በኋላ ልታስፈራረኝ እንዳትሞክሪ ስትል ትጂ ትነግራታለች። እያስፈራሮች ሳይሆን እያስጠነቀኩሽ ነው። ትጂ ልጅ እንፈልጋለው ብላት፣ ተነስታት ትሄዳለች። ቆይ ግን አልገባኝም። ለምንድን ነው ግን ትጂ ልጅሽን ያገተችብሽ? ብሎ ሳሚ ሲጠይቃት፣ ሳሮንም ይውልህ ሳትጂ ደውላልኝ ሂጄ ነበረ። እናም ሲሄድ ያለችኝ ነገር ግን በጣም ግራ የሚያጋባ ነው። አንዱ ኩላሊትሽን አክስቴ ኩላሊቷ ፌል አድርጓልና ለሱ አካል ሰጠሽ ብላ ነው። እኔ ደግሞ እንዴት ኩላሊቴን እሰጣለሁ ስትል በፍጹም አይሆንም ኩላሊቷን ኩላሊትሽን እንዳሰጭ እሷ ማን ስለሆነች ነው አንቺን እንደዚህ አስገድዳ ኩላሊትሽን የምትወስደው እምትወስደው ሲል አይዞሽ ልጅሽንን ያስወጣታለሁ። ምንም ችግር የለውም ይላታል። በስከ መጨረሻም ሳሚና ትጂ ይደዋወሉና ይገናኛሉ። ትጂ ሰላይ ይልካበታለች፣ በጎን ከሮቤል ጋር እየሰራች ነው። ሮቤል ደግሞ ያለውን አድርጓል፣ ኮቻን አግቷታል። በስከ መጨረሻ ሳሚ ትጂን አግኝቶ እያናገራት እያለ አንቺ እርኩስ ሲል ስልክ እያወራሽ ስለነበረ ስልኳን ዘግታ፣ ቆይ ምን ፈልገን የመጣው ሳትደውልልኝ ደግሞ ምንድን ነው ሳትነግረኝ እየመጣው ምን አስበ ነው ስትል፣ ጭራሽ ሳሜን ለመቆጣት ትሞክራለች። አንገቷን አንቆ አሁን ልጄን የትን ያደረግሻት? የምን ልጅ ነው የምታወራው? የሳሮንን ልጅ የትን ያደረግሻት? አምጫት ሲል ምን እያወልክ ነው ሰውዬ? ስለዚች ሴት እማቀው ታሪክ የለም እኔቺ የምትላትንም ሴት አላውቃትም ትለዋለች። እናም አሁኑኑ ልጄን እፈልጋለው። ልጄን ስጭኝ ልጇን መልሽላት ሲል አንገቷን ይዞ በቢላ ያስፈራራታል። በዛም መሀል ስልኩ ይጠራል። ስልኩ ሲጠራ ይደወልለት ሮቤል ነበረ። ሮቤልም ይሁልህ ሚስትህን ወስጄ ይልሃለው። ኩቻ ከእኔ ጋር ነው ያለችው። መልካም ጊዜ ይሁንልህ። የሳሮን ልጅ መልስልኝ ብልህ እንቢ ብለሃል። ማን ድፈራለህና የሳሮንን ልጅ ወሰርክ ይለዋል። ሳሮን ነበረች ይህን ነገር የተናገረችው፣ ምክንያቱም ትጅ ባለቻን ነገር አምና ትጅ ነበረች ሳሚ ወሰደ በይው ያለችው